ፈገግ እያለች በአንድ እጇ አበባ በሌላኛው ደግሞ ንግግርን ይዛ መጣች። ዓላማዋና ፍላጎቷ የአፍሪካን ሴቶች መርዳት እንደምትፈልግ ተናገረች። ከህፃናቱ ጋር ፎቶ ተነሳች። መንደሮችን ዞረች፣ ጎበኘች። በካሜራ ፊት ለጋስ መስላ ታየች። ነገር ግን ከዚህ ደግነት ጀርባ አንድ ምስጢራዊ ስራ ነበራት። እውነቱ ሲጋለጥ ደግሞ የውሸት በጎ አድራጎት ስራዋን ብቻ ሳይሆን ያጣችው ዓለም እውነቱን ሲያውቅባት በፍርሃት እምባ ፈሰሰ ስሟ ክሌር ዱቦይስ ትባላለች በሰላሳዎቹ እድሜ መጀመሪያ ላይ ያለች ወጣት ጸጉሯ ቢጫ የሆነች ፈረንሳይኛን አቀላጥፋ መናገር የምትችል ውድ መነጽር ያደረገች ሴት ነበረች አሳማኝ የሆነች ሴት ለመሆኑ ክሌር በቦርኪና ፋሶ ዋና ከተማ ዋጉዳጉ ምን ትሰራ ነበር የተሰጣት ተልእኮስ ምን ነበር ተልእኮውንስ ማን የሰጣት ከፕሬዝዳንት ትራኦሬ ጋስ ምን አገናኛቸው? ኢብራሂም ትራኦሬ በሀገሩ ላይ ለሰራችበት ከባድ የስለላ ወንጀል የቀጣት ከባድ ቅጣት ምንድን ነው? ሁሉንም በቪዲዮዋችን ይዘመተናል። እናንተ ብቻ እስከ መጨረሻው ድረስ በመከታተል ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ለወዳጅ ዘመዶ እያጋራችሁልን አብራችሁን ቆዩ። ክሌር ዋጋ ዱጎ የደረሰችው ሆፕ ፎርዋርድ በተባለ የምዕራባውያን መንግስታዊ ያልሆነ ድርጅት ዳይሬክተር ሆና ነበር። የሴቶችን ትምህርት፣ ጤና እንደምትደግፍ በመናገር በመንግስት ቴሌቪዥን ቃለ መጠይቅ ሰጥታ፣ ፕሬዚዳንት ኢብራሂም ትራኦሬ ለአፍሪካ ወጣቶች የማለም ድፍረትን ስለሰጡ አመሰገነች። ትምህርት ቤቶችንም ጎበኘች። ከነጋዴ ሴቶች ጋር ፎቶ ተነሳች። ሳጥን ሙሉ መጽሐፍቶችን በተጨማሪም የፀሐይ የሶላር መብራቶችን ለገሰች። ክሌር ስትናገር፣ ይህ ስለ ፖለቲካ አይደለም ማለች፣ ስለ ሰዎች ነው። ነገር ግን እዚህ የመጣችሁ ለሰዎች ብቻ አልነበረም። ቡርኪና ፋሶ እውነተኛዋ መቀመጫዋም፣ እውነተኛ የስራ ቦታዋም አልነበረም። ይልቁንስ እውነተኛ የስራ ቦታዋና መቀመጫዋ አቢጃን ኮት ዲቯር ነበር። እውነተኛ ስራዋ ሚስጥራዊ ሲሆን በቀን የገጠር መንደሮችን ስትዞር ሌሊት ደግሞ ሚስጢራዊ የስልክ ጥሪዎችንና ከማይታወቁ ሰዎች ጋር በቀጥታ የጽሁፍ መልእክቶችን ስትላላክ ታመሽ ነበር። ሁል ጊዜም አብሯት ይጓዝ የነበረ ስሙን በጭራሽ ተናግሮ የማያቅ አንድ የሚዲያ ኃላፊ ሰው ነበር። ሁለት ስልኮችም ይዛ ትጓዝ ነበር። አንዱ ለህዝብ ይፋ የሆነ ሲሆን፣ ሌላኛው ደግሞ ለደህንነት። ብዙ ጊዜ አብዝታ ጥያቄዎችን ትጠይቅ ነበር። በአቅራቢያ ያለው የጦር ሰፈር ምን ያህል ርቀት ላይ ነው ያለው? ወታደሮች እዚህ አካባቢ ምን ያህል ጊዜ ፈረቃ ይቀያየራሉ? ቡርኪና ፋሶ በቅርቡ ሰው አልባ የሆነ አውሮፕላን አስገብታለች አይደል? እያለች ደጋግማ ትጠይቅ ነበር። መጀመሪያ ማንም አልተጠራጠራትም። ጨዋ፣ ንጽሕት፣ ፈረንሳይኛ ቋንቋ አቀላጥፋ የምትናገር እርዳታ ለመስጠት የመጣች በጎ ሴት ነበረች። ሰው እንደዛ ነበር የሚያስበው። ነገር ግን የምታደርገው ነገር በሙሉ እንግዳ ይመስል ነበር። በአንዲት ትንሽ መንደር ውስጥ አንዲት ሴት ለአካባቢው መሪ በሹክሹክታ እኛን ለመርዳት እዚህ አልመጣችም፣ የሆነ ነገር ለመፈለግ ነው የመጣችው አለች። ይህ በእንዲህ እንዳለ ታዲያ የቦርኪና ፋሶ የስለላ ድርጅት ቀድሞውንም ስለዚች ሴት ያውቅ ነበር። የእርሷ መንግስታዊ ያልሆነ ድርጅት ስም በአሜሪካ ፋውንዴሽን የገንዘብ ድጋፍ የሚደረግለት ስትራቴጂካዊ የሆነ የስለላ ፕሮግራም ጋር የተያያዘ መሆኑን ያውቁ ነበር። ኢሜሏ ላይም በፈረንሳይ አይፒ አድራሻ በኩል እየተመራ መሆኑንና እንደ ፌዞር ሬንጅና ታክሶን ያሉ የሚስጥር ስሞች እንደነበሩ የቦርኪና ፋሶ የስለላ ድርጅት ያውቅ ነበር። ሆኖም ግን ፕሬዚዳንት ትራኦሬ ክሌር እንድትሰራ ፈቀዱላት። በሰራችና ባሸነፈች መጠን ተልእኮዋ ግልጽ እየሆነ ይሄዳል አሉ። ስለዚህም ክሌር ይህ ስራዋ ያልታወቀባት ስለመሰላት ፈገግታዋን ቀጠለች፣ ንግግሯንም ቀጠለች። እናም ትልቁ የሆነው ልገሳዋ እርዳታዋ፣ የራሷ ውድቀት ሊሆን እንደሆነ ምንም ሀሳብ አልነበራትም። በሶስተኛው ሳምንትም በቦርኪና ፋሶ ክሌር ዱቦይስ በየቦታው ነበረች። ከሚኒስትሮች ጋርም እጅ ተጨባብጣለች። በሬዲዮ ጣቢያም ቀርባ ንግግር አድርጋለች። ነገር ግን ከክሌር ፈገግታ ጀርባ እውነተኛ ስራዋ ጀምሮ ነበር። በሰባት ቀናት ውስጥም ዘጠኝ መንደሮችን ጎብኝታ እያንዳንዱ መንደር ከወታደራዊ ማሰልጠኛ ቦታዎች ታማኝ ዴፖዎችና እና ሰው አልባ አውሮፕላኖች ከሚቆጣጠሩባቸው ማማዎች አጠገብ ነበር። የእርሻ ስራዎችን እድገት እየመረመረች እንደሆነ የተናገረችው ክሌር፣ ነገር ግን በእርግጥም የምታደርገው ካርታ እየሰራች ነበር። በአንድ ምሽት በዋጋዱጉ በሚገኘው የሆቴል ክፍሏ ውስጥ ላፕቶፓን ከፍታ በመላ ሀገሪቱ የወታደር ክበቦችን ምልክት ማድረግ ጀመረች። ፋይሉን በኤፍ ፊልድ አክሰስ ቪቱ ብላ ሰየመችው። ክበቦቹ ትምህርት ቤቶች አልነበሩም። ወታደራዊ መንገዶች፣ የድንበር ጥበቃ ጣቢያዎችና ሰው አልባ አውሮፕላኖች የሚደርሱባቸው መስመሮች ነበሩ። በዚያው ምሽትም ካርታውን ሜልቪን በሚል ስያሜ ሰጠችው። በሚስጥር በተላከ ኢሜይል አርጋ አያይዛ ላከችው። አገልጋዩ በፈረንሳይ ስም አልነበረም፣ በአሜሪካም ስም አልነበረም። በአቢጃን ኮትዶቫር ከሚገኘው የኔቶ ቢሮ ጋር የተገናኘ ነበር እንጂ ልካለች። ፈገግ አለች። ማንም እንዳላያት አስባ ነበር። ነገር ግን ያላወቀችው ነገር ላፕቶፖ ቀድሞውኑ ተጠልፎ ነበር። የምትጽፈው ነገር በሙሉ በሁለተኛው ጊዜ በቡርኪና ፋሶ የስለላ ድርጅት እየተነበበ ነበር። ኢሜይሎቹን ለመላክ ላክ የሚለውን ቁልፍ በተጫነችበት ቅጽበት ሁሉ ፕሬዝዳንት ኢብራሂም ትራኦሬ በሚስጥር በተላከላቸው መስመር የኢሜሎች ቅጅ እንዳለ ይደርሳቸዋል። ካርታውን ተመለከቱ፣ የሚስጥር ስሞችንም አጠኑ። ስልክም አንስተው እንዲህ ትቀጥል ያሰብነውን ሁሉ አረጋግጣልናለች አሉ። በማግስቱ ጠዋት ክሌር ከውጭ ዜጎች ጋር ከጋዜጠኞች ጋር የቁርስ ጋዜጣዊ መግለጫ ስብሰባ አካሄደች። ነጭ የሚያምር ልብስ ለብሳ በቡርኪና ፋሶ በክልሉ ውስጥ እያደገች ያለች ተስፋ ያላት ሀገር ብላ ጠራቻት። ነገር ግን አንድ የአካባቢው ጋዜጠኛ መንግስታዊ ያልሆነ ድርጅቷ በወታደራዊ ኃይል በበዛባቸው አካባቢዎች ብቻ ለምን እንደሚሰራ ሲጠይቃት በጭንቀት ሳቀችና በእርግጥ በአጋጣሚ ነው፣ እርዳታ የሚያስፈልግበት ቦታ ብቻ ነው የምንሄደው፣ አለች። እውነተኛ አጋጣሚ። ነገር ግን በዚያው ቀን የፕሬዝዳንታዊ የደህንነት ቡድን በቦርሷ ውስጥ ሀሰተኛ የከንፈር ቀለም ቱቦ ውስጥ የተደበቀ ፍላሽ አገኘ። በፍላሽ ውስጥም የሳተላይት ምስሎች፣ ሰው አልባ አውሮፕላኖች፣ የበረራ መስመሮች፣ የመንግስትና የሚኒስቴር ፎቶዎች ነበሩ። የክሌር የማስመሰል ጊዜ ያበቃለት ይመስላል። ነገር ግን ፕሬዝዳንት ኢብራሂም ትራኦሬ በጸጥታ እንድትታሰር አልፈለጉም። ይህንን ጉዳይ ዓለም እንዲያየው ፈለጉ። ስለዚህም ለክሌር የጨዋ ግብዣ ላኩላት። በአፍሪካ ሉዓላዊነት ላይ በሚካሄደው ጉባኤ የክብር እንግዳ ሆነሽ እንድትናገሪ ተጋብዘሻል የሚል የክብር ስጦታ የክብር ግብዣ ላኩላት። ክሌርም በደስታና በራስ መተማመን ተቀበለች። ነገር ግን ይህ ግብዣ ልትጋለጥና ልትዋረድ መሆኑን በጭራሽ አላወቀችም ነበር። ዝግጅቱ ድንቅ ነበር። በርካታ የበርካታ ሀገራት ባንዲራዎች እየተውለበለቡ በርካታ የሚዲያ ጋዜጠኞች ካሜሮቻቸውን ይዘው የመግቢያው በር ቀይ ምንጣፍ በተነጠፈለት በብሔራዊ ምክር ቤት አዳራሽ ተገኝተዋል። በምክር ቤቱ ውስጥም በመቶዎች የሚቆጠሩ ሰዎች ተሰብስበው ነበር። ሚኒስተሮች፣ ተማሪዎች፣ የውጭ ዲፕሎማቶችና ጋዜጠኞች በመሀል ላይም ክሌር ዱቦይስ ነበረች። ደማቅ የአፍሪካ ልብሷን ለብሳ ለሁሉም ፈገግ እያለችና እንደ ዝነኛ ሰው እጇን እያወዛወዘች ነበር። ከመድረኩ በላይም የአፍሪካ ሉዓላዊነት ድምጻችን የወደፊታችን የሚል ባነር ተጽፎም ነበር። ክሌርም በመጨረሻው ፓነል ላይ እንድትናገር ተጠይቃ ነበር። የውጭ አጋርነት የአፍሪካን እንዴት ያበረታታል በሚል ርዕስ በተዘጋጀው ክፍለ ጊዜ ንግግሯን በጥንቃቄ አዘጋጅታ ነበር። አጋርነት ብላ ጽፋ ነበር፣ ፍቅር፣ እውነትና እምነት ላይ የተመሰረተ ነው። ነገር ግን ከጀርባው በምታደርገው ልምምድ ብዙ ጊዜ ያሞገሰችው ፕሬዚዳንት ትራኦሬ ምስጋናዋን ወደ ውድቀት ሊለውጡት እንደሆነ ምንም ሀሳብ አልነበራትም። ፕሬዚዳንት ኢብራሂም ትራኦሬም ያለምንም ድምቀት ደረሱ። ምንም ንግግር፣ ምንም ማስታወቂያ አልነበረም። በአዳራሹ መካከል ዝም ብለው ገብተው በጸጥታ ከሶስተኛው ረድፍ ተመለከቷት። አስተዋለቻቸው። እንደገናም ፈገግ አለች። ስሟ ሲጠራ ሙሉ በሙሉ በራስ መተማመን ወደ መድረኩ ወጣች። ድምጿን ከፍ በማድረግ ቡርኪና ፋሶ አንጸባራቂ ብርሃናት ብላ ጀመረች። መንደሮቿን ተመላልሻለሁ፣ ጎብኝቻለሁ፣ ሴቶቿንም አነጋግሬያለሁ ተስፋዋን አይቻለሁ። ታዳሚው በጨዋነት አጨበጨበ። ቀጠለች። እኛም የዓለም አቀፉ ማህበረሰብ ለመቆጣጠር እዚህ የመጣን አይደለንም፣ ለማገልገል ነው እዚህ የመጣ ነው። እኛ ወዳጆቻችሁ ነን አለች። ከዚህ በላይ ፕሬዚዳንት ኢብራሂም ትራኦሬ የተረት ንግግሯን መቋቋም አልቻሉም። ከተቀመጡበት ተነሱ። ህዝቡም ዞረ። አስተባባሪው ወደጎን ጎን ሄደ። ትራኦሬ በቀስታ ወደ አዳራሹ ፊት ለፊት ተጓዙ። ማዳም ክሌር አሉ፣ በቀስታ ስለ እምነትሽ ትናገር ያለሽ ጥቂት ጥያቄዎችን በቀጥታ ለመመለስ በቂ እምነት ይኖርሻል። ክሌር ደነገጠች። እርግጥ ነው ጌታዬ ይጠይቁኝ፣ ብላ ለመሳቅ ሞከረች፣ መለሰች። ነገር ግን አዳራሹ አሁንም ጸጥ አለ። አሁን ጭብጨባው ቆሟል። ካሜራዎቹ ወደ እርሷ አጉልተዋል። እናም ከጀርባዋ ባለው ስክሪን ቢኤፍ ፊልድ አክሰስ ቪቱ የሚል ፒዲኤፍ ተከፈተ። ዞረች አይኖቿ ማመናቃቻቸው ይህ ፋይል ክሌር የሰራችሁ ነበር የሰለለችው የቡርኪና ፋሶ ሚስጥር ያወጣችበት ከእንግዲህ ይህ ጉባኤ በዓል አልነበረም የመጀመሪያ ፍርድ እንጂ ከክሌር ጀርባ ያለው ስክሪን በቀይ ኮከቦች ምልክት በተደረገባቸው ቦታዎች እና የሚስጥር ስሞች አበራ ብልጭ አለ ክሌር በምራቋ ታነቀች ፈገግታዋም ጠፋ በስክሪኑ ላይ ያለው ፋይል የዘፈቀደ ምስል አልነበረም። ከሁለት ምሽቶች በፊት ከክፍሏ ወደ አቢጃን ኮት ዲዋር ወደሚገኘው ሚስጥራዊ መስሪያ ቤቷ የላከችው ትክክለኛው የተለመደ የወታደራዊ መዳረሻ ካርታ ነበር። ፕሬዝዳንት ኢብራሂም ትራኦሬ በክሌር ፊት ለፊት በረጋ መንፈስ ቆሙ። በቀስታም ይህንን ታቂዋለሽ አሏት። አመነታች። ይህ ከየት እንደመጣ እርግጠኛ አይደለሁም ማለች። አላቋረጧትም። ይልቁንም ሌላ ሰነድ ከጀርባዋ ታየ። የኢሜይል ላኪው አድራሻ ክሌርድ ሆፕ ፎርዋርድ ኦርጋናይዜሽን ይላል። የራሷ የክሌር ቃላት በክፍሉ ውስጥ በሹክሹክታ ተሰማ። የውጭ ዲፕሎማቶች እንኳን በማመን አንገታቸውን ደፉ። አንድ የአካባቢው ጋዜጠኛ ከኋላ ረድፍ ተነስቶ ጮኸ። የሰራዊቱን እየሰለለች ነበር። ተልኳን ለመደበቅ ሴቶችና ህፃናትን ተጠቀመች። የክሌር እጆች መንቀጥቀጥ ጀመሩ። ይህ የሚመስለውን አይደለም ማለች፣ በፍጥነት መረጃ እየላኩ የነበረው ገንዘብ ለማሰባሰብ ብቻ ነበር። ገንዘብ ለማሰባሰብ አሉ ፕሬዚዳንት ትራኦሬ በቀስታ ወደ ታዳኙ ዞሮ። ሁሉንም መሳሪያዎቿን፣ ሁሉንም መልእክቶቿን ገልብጠናል። ከአቢጃን እስከ ኔቶ ጋር የተገናኘ የባህል ምርምር ዴስክ ወደሚባለው ቢሮ የሰጠችው መመሪያ ተከትለናል። ሴቶቻችንን ለመርዳት እንደመጣች ተናግራለች። ነገር ግን መከላከያችንን ለማዳከም ነው የመጣችው። እናም ከዚህ የባሰ የልጆቻችንን እጅ ይዛ ነው ይህን ያደረገችው። ክሌር ማልቀስ ጀመረች። እንባ ከጉንጮቿ ላይም ፈሰሱ። እውነቱ ሲመታት ማስረጃ ብቻ ሳይሆን በመቶዎች የሚቆጠሩ ሰዎች ክሌር ስታለቅስና ስትንቀጠቀጥ እንዲሁም ውሸቷንና ማጭበርበሮቿን እየተመለከቱ ነበር በአዳራሹ ውስጥ አንዲት ሴት ተነስታ ጮኸች፣ ተጠቀምሽብን፣ ዋሸሽን። ሌላኛዋ በሹክሹክታ ተናገረች፣ ልጄን ፎቶ አንስታታለች፣ አመንኳት። ክሌር ማይኩን ጣለች፣ ተንገዳገደች። ክሌር በድንጋጤ እባኮ፣ በግል እንነጋገር፣ እንደዚህ አይደለም አለች። ነገር ግን ኢብራሂም ትራኦሬ መልስ አልሰጡም። ዝም ብሎ ወደ ጎን እየሄደ፣ ሁለት የሲቪል ልብስ የለበሱ ፖሊሶች ወደ መድረክ መጡ። አልነኳትም፣ አላስገደዷትም። ዝም ብለው ከጎኗ ቆሙ። እየጠበቁ ነበር። ካሜራዎች ወደ ውስጥ እየቀረጹ ነው። ትራኦሬም ወደ ህዝቡ ተመለከቱና አሁን የሚያማምሩና ለስላሳ ፊቶች ይልካሉ፣ ደጋ አይኖችንም ይልካሉ፣ ንጹህ እጆችና ብልህ ስሞችን ይልካሉ፣ ደጋ አይኖችንም ይልካሉ። ነገር ግን ከስር ያሉት እቅዶቻቸው ያው ያረጁ፣ ያው ያለፈባቸው ናቸው። ክሌር ከደረጃ ወረደች። ታዳሚው በድንጋጤና በጸጥታ ውስጥ ቀረ። ከፊት ለፊት ያለች አንዲት ልጅ አለቀሰች። ክሌርን ስለደገፈች ሳይሆን ስላመነቻት ነበር። ከኛ አንዷ መስለሽን ነበር ብላ በሽክሽክታ ተናገረች። ግን አልነበረችም እና አሁን ይህንን ዓለም ያውቃል። ክሌር ድቦይስ በአንድ ወቅት እንደ ሰብአዊ እርዳታ ተወስዳ አሁን በመድረክ ላይ በቀጥታ የተያዘች ሰላይ ወንጀለኛ ሆናለች። ስለ ክሌር መሰሪነት፣ ሰላይነት፣ እንዲሁም ምዕራባውያን በአፍሪካ ላይ የሚያደርጉትን አጸያፊ ተግባር በተጨማሪም ፕሬዚዳንት ኢብራሂም ትራኦሬ የስለላ መረባቸውን ስለበጣጠሰባቸው ስለዚህ ቪዲዮ ያላችሁን አስተያየት በኮሜንት ሴክሽን ላይ ያስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እያደረጋችሁ ቻናሉንም ሰብስክራይብ በማድረግ እንዲሁም ሌላ ጊዜ የምንለቃችሁ ቪዲዮዎች ቶሎ ቶሎ እንዲደርሰው የደወል ምልክቷን በመጫን ይህንን ቪዲዮ ለወዳጅ ዘመዶ ያጋሩልን በተጨማሪም ከዚህ በፊት የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ አስተማሪና የታዋቂ ግለሰቦችን ታሪክ ግለ ታሪክ እየዳሰሰ በተጨማሪም የተለያዩ ሀገራትን ባህል፣ ልማድ፣ ወጎችና የጎሳዎችን ልዩ አኗኗር እየዳሰሰ ወደ እናንተ የሚያደርሰው ቻናላችንን ሰብስክራይብ እንድታደርጉ በድጋሚ በትህትና እንጠይቃለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልን።